የመጀመሪያው ዓለም ጦርነት ፍጻሜን ተከትሎ ገናናው የአውስትሮ ሃንጋሪ አገዛዝ በፈረንጆቹ 1928 አብቅቶለታል። በ1920 ደግሞ ትሪያኖ በተሰኘው ስምምነት አገዛዙ ተበታትኖ ሃንጋሪም ሁለት ሶስተኛ የሚሆነው ግዛቷን አጥታለች። እንዲህ ያለው አጋጣሚ ሃንጋሪን ከባህር በር ባለቤትነት ጭምር እንድትገለል አድርጓታል። ላለፉት 105 ዓመታት የገቢና ውጭ ምርቷን የምታሳልጥበት ወደብ ለማግኘት የጎረቤቶቿን ደጅ ስትጠናም ቆይታለች። በአመት 155 ቢሊዮን ዶላር ዋጋ ያለው ምርቷን ለዓለም ገበያ ለማቅረብም የጎረቤቶቿ ጥገኛ ሆናለች። ከ12 ሚሊዮን በላይ ሕዝብ መጠለያ የሆነችው አንጋሪ የባህር በር ባለቤትነት የተነፈገችበት ስምምነት ለአገሪው ሕዝብ የእግር እሳት ሆኖባቸውም ቆይተዋል። አሁን ላይ የ105 ዓመታት የባህር በር አልባነት የታሪክ ምዕራፍ ተዘግቶ በአዲስ ምዕራፍ ሊጀመር መሆኑን ሀገሪቱ ከሰሞኑ እወቁልኝ ብላለች። ለሰባት ዓመታት ያህል ከጣሊያን ጋር የተደረገው ድርድር ፍሬ አፍርቶ በሰሜናዊ ጣሊያን ትሬስቲ በአድሪያቲክ ባህር ዳርቻ የወደብ ግንባታዋን ጀምራለች። በወደብ ግንባታ ማስጀመሪያ ሥነ ሥርዓት ላይ የተገኙት የሃንጋሪ የውጭ ጉዳይ ምክትል ሚኒስትር ሌቫንቴ ማጊያር የሦስት ዓመታት የወደብ ግንባታ በኋላ ሀገሪቱ የባህር በር ባለቤትነትን ትጎናጽፋለች ብለዋል። ሃንጋሪ ራሷ የምታዘውና የምትቆጣጠረው ወደብን ከጣሊያን ጋር በደረሰችው ስምምነት እውን ማድረጓም ይህ ለባህር በር አልባ ሀገራት ትርጉሙ የበዛ ነው። እንደ ሃንጋሪ ሁሉ በታሪክ አጋጣሚ የባህር በር ባለቤትነትን የተነፈገችው ኢትዮጵያ ለሠላሳ ዓመታት ገደማ ከባህር በር ባለቤትነት ርቃለች። የውጭና ገቢ ምርቷን ለማሳለጥም የጎረቤት ሀገራት ጥገኛውን አቆይታለች። ከሁለት ዓመት ወዲህ ደግሞ ኢትዮጵያ የባህር በር ባለቤትነትን በዲፕሎማሲያዊ መንገድ ለማሳካትም እንቅስቃሴ መጀመሯ ይታወሳል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። የኢትዮጵያ የባህር በር ባለቤትነት ጥያቄም በብዙ ምክንያዎች የታጀበ ነው። ከባህር ዳርቻ በቅርብ ርቀት የምትገኝ ሀገር መሆኗ፣ ከባህር ባለቤት አልባ ሀገራት በህዝብ ብዛት ቀዳሚ መሆኗ እንዲሁም የውጭ ገቢ ምርት እድገት ማደጉ ተጠቃሽ ምክንያት ናቸው። ታዲያ ይህ የኢትዮጵያ የባህር በር ጥያቄ እውን እንዲሆን ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት መፈረመዋን ተከትሎ የኢትዮጵያ ታሪካዊ ጠላቶች ይህ እውን እንዳይሆን ያልፈነቀሉት ድንጋይ የለም። ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት መፈረሟን ተከትሎ ከሶማሊያ ጋር ውጥረት ውስጥ መቆየታም ነበር። በቱርክ አንካራ በተደረገ ስምምነትም ሁለቱ ሀገራት መካከል የነበረ ውጥረት ረግቦ በመሪዎች ደረጃ ጭምር ይፋ የስራ ጉብኝት ተደርጓል። ሀገራቱም ግንኙነታቸውን ለማጠናከርም ተስማምተዋል። ኢትዮጵያ ከሶማሊያ ጋር አንድ ዓመት ያስቆጠረ የውጥረት ዲፕሎማሲ ውስጥ እንደገባን የሚታወስ ነው። ያንን ለመፍታት ለማስተካከል፣ ተከታታይ የሆኑ ውይይቶች ነው የተደረጉት። በተለያየ ደረጃ በጸጥታ ኃይላት፣ በመከላከያ ሚኒስቴር፣ በውጭ ጉዳይ ሚኒስቴር ደረጃ፣ በክቡር ጠቅላይ ሚኒስትራችን ደረጃ የዚህ ሁሉ ድምር ውጤት አሁን እየገባን ላለው የኖርማላይዜሽን ምዕራፍ የዚህ ሁሉ ድምር ውጤት ነው። ዋናው ነገር የኢትዮጵያ የባህር በር ፍላጎት ዘላቂና አስተማማኝ የባህር በር ፍላጎት የማግኘት ጥረቷና እንቅስቃሴዋ ዲፕሎማሲያዊ የሆነ ሰላማዊ የሆነ በሰጥቶ መቀበል መርህ ላይ መሰረት ያደረገ መሆኑን እንደ አንድ ማዕከል አድርገን የምንሰራበት ነው የሚሆነው። በዓለም ላይ 44 ሀገራት የባህር በር አልባ ናቸው። ኢትዮጵያን ጨምሮ 16ቱ የሚገኙትም በአፍሪካ ነው፣ 14ቱ ደግሞ የአውሮፓ ሀገራት ሲሆኑ ሀንጋሪ ግን አሁን ላይ የባህር በር ባለቤትነት ጥያቄዋ መልስ አግኝተዋል።